ሳይ ጉባኤ ይካሄዳል። ጉባኤ እንግዲህ ብዙ የተደከመበት ነው። ከዛ ቀደም ግን ዘማሪት ፋንቶ ወል ሁላችሁም ታውቃታላችሁ። የመቄዶኒያ አምባሳደር ነች። መቄዶኒያን ለማገዝ እንግዲህ በኢትዮጵያም ከኢትዮጵያም ውጪ በጣም ብዙ እየደከመች ነው ያለችው። አምባሳደር ማለት እንደዚህ ነው እንግዲህ ስራ የሚሰራ ማለት ነው። እና መጀመሪያም ስራ ስጀምር የአምባሳደር ስራ እኔ ልጆች ያድገዋል ከዚህ በኋላ ፉል ታይም ማገልገል ለሚፈልገው ለመኖርም ይከብደኝ አይደለሁም ጊዜ መጠቀም አለብኝ ብላ ነው እንግዲህ ያለፉት ዓመታት በጣም ብዙ ድጋፍ እንድናደረግ ያገዘችን ያለችው እና በኢትዮጵያም ውጭ ለም ያላችሁ ሰዎች እስካሁን የተባበራችኋትን ሰዎች መጀመሪያ እጅግ አድርጌ ያመሰግናለው። የተለያዩ ድጋፎች በሰኩ ያደረጋችሁ በሙሉ በጣም እናመሰግናለን። አሁን ደግሞ እንግዲህ የፊታችን እሑድ ኅዳር 28 በሚሊኒየም አዳራሽ ከስድስት ሰዓት ጀምሮ ትልቅ ጉባኤ ይካሄዳል። የጉባኤው ገቢ ሙሉ ለሙሉ ለመቄዶንያ ነው የሚውለው እና ሁላችሁም እንግዲህ በዚህ ቀን የፊታችን ውድ ነው አንድ ሳምንት የቀረው እንድትገኙልን፣ ማህበሮችም እንደዚሁ አባሎቻችሁ በማስተባበር የሃይማኖት አባቶችም እንደዚሁ ማናነት እንድትልቁልን የተሳ ልጆቻችሁ ቤተክርስቲያን በአውደ ምረት መልዕክት እንዲተላለፍልን እስከ እሑድ ድረስ ባሉ ሁሉ አውደ ምረት ላይ በሁሉም ቤተክርስቲያን በአዲስ አበባ በክልልም ሁሉ ይህ መልዕክት እንዲተላለፍልን ምዕመናንም እንደዚሁ እንድትገኙልን በእለቱ ሁሉ ሰው እንዲገኝ እንፈልጋለን። በጣም ብዙ የደከመችው በነገራችን ላይ ፋንሽ በጣም ብዙ ወራት በጣም እነክማንበታለች በጣም እና እሷንም ድካሟን ከልቱ እንዳይሆን እንዳችሁም እንግዲህ ድ እንድትገኙም ነው የሚፈለገው። ትኬቶች አሉ። ውጭ አገር ያላችሁ ሰዎች ቤተሰቦቻችሁን እንዲገቡ ማበረሰባቸው እዛ መሆናችሁ ባትገቡ ትኬቱን ኦንላይን መግዛት ትችላላችሁ። እዚህም ደግሞ ያላችሁ በቴሌ ብር ትኬቱ ይገኛል። ቦታው ላይ ያለ እና ሁሉ ሰው እንግዲህ እንዲገኝ እንድታስተባብሩ፣ አንድ ሰው እራሱ ይገኛል፣ የሚያውቀውን ሰው ብዛል ማለት ነው፣ የቤተሰብ አባላትን አባላት ጎረቤት የስራ ባልደረባ በየቦታ ያለ ሰዎችም እንደዚሁ ሌሎችን ማስተባበሩልን ሚዲያዎች ደግሞ እንደዚሁ ፕሮግራሙን በማስተዋወቅ እንድታግዙ እስከ እሁድ ድረስ ባለችው አንድ ሳምንት ህብረተሰቡ እንዲገኝ የሚተቀሰቀሱልን ሶሻል ሚዲያ ሁሉ ሚዲያዎችን በዚህ አጋጣሚ ጥሪ እናስተላልፋለን። ዛሬ ደግሞ እዚህ የተገኛችሁ እንግዲህ የሚዲያ ተቋማት በሙሉ ጊዜያችሁ ስዋት አድጋችሁ ወይም ስለተገኛችሁ ችጋር ግን እናመሰግናለን። ያው እንግዲህ ቅድም ቢኒ እንደተናገረው ኅዳር 28 ልዩ ጉባኤ አዘጋጅተናል። ከዚህ በፊት ብዙ ስንሰጥ ነበረ በወንድማችን በሴፍ በሌሎቹ ሚዲያዎች መነሸጡ እንደዚሁ ብዙ ነገር ስናደርግ ነበረ። ያንን አብረን አብረን አመስግነን ነገ ደግሞ ለቀጣይ አብረን እንድንጓዝ ነው ይሄ ጉባኤ ያዘጋጀ ነው። ከሁለት ወር በላይ ነው የዝማሬ አገልግሎት ሲጠና የነበረው። በቅድስት ሥላሴ መንፈሳዊ ኮሌጅ መዘማሪቻችን እየተገኙ እስካሁን ድረስ እያጠሩ ነው። በጣም የተለየ ፕሮግራም ነው። እግዚአብሔር ፈቃዱ ከሆነ ሰላም ያደርሰን ብንገኝ ልዩ ፕሮግራም ነው የሚሆነው። መጀመሪያ የነበሩ መዘመራን አሉ፣ ማዕከላዊያን ደግሞ አሉ። እንደገና አዲስ የመጡ ወንድሞቻችን ዘማሪያን አሉ። ይሄ አንድ ላይ ሆነን የምናቀርበው ዘማሪ ነው። እንደዚሁም ደግሞ ዘማሪዎቻችንም በግል አብረን እግዚአብሔር እናመሰግናለን። ሌላው ደግሞ የቤተ ክርስቲያን ልጆች የሆኑ በባለሙያ የጥበብ ሰዎች የተዘጋጀ የዘማሪ ፕሮግራም አለ። የቤተ ክርስቲያን ልጆች ናቸው። እግዚአብሔር እንደሞ ባለበት ያኔም አብረ መቄዶንያ ሲያግዙ ነበረ ብዙ ዋጋ ከፍሏል። አሁን ደግሞ እግዚአብሔርን አብረን እናመስግን ብለው ራሳቸው ደግሞ መዝሙር አዘጋጅተው በዕለቱ ያቀርባሉ። አብረን እንድናመሰግን ነው። እንግዲህ ይሄ ጉባኤ የተዘጋጀው የምስጋና ፕሮግራም ነው። እግዚአብሔር በጊዜውም ያለ ጊዜው መመስገን አለበት። ስለዚህ ስላደረጋችሁት ነገር፣ ወደፊትም ስለምታደርጉት ነገር እጅግ አድርገን እናመሰግናለን። በተረፈ እንግዲህ ውጭም ያላችሁ በዩቱብ ማየታችሁ አይቀርም። በተለያየ ሚዲያ ማየታችሁ አይቀርም። እንግዲህ ትኬቱን በኦንላይን መግዛት ትችላላችሁ። ኢትዮጵያ ያላችሁ በአሃዱ ባንክ ቅርንጫፎች፣ በኢትዮርት ምናልባት ካያችሁት ዝርዝሩ እዛ ላይ እንደሚገኝ በእለቱ መታችሁ መግዛት ትችላላችሁ። እንደዚሁ ደግሞ ልደታ አካባቢ የመዝሙር ጸናጽል የሚል የመዝሙር ቤት አለ፣ እዛም ማግኘት ትችላላችሁ። ማለት ቤቱን እና ሁላችሁም ላልሰማ አሰምታችሁ ሁላችንም እግዚአብሔር እንድናመሰግን ነው ይሄ ጉባኤ የተዘጋጀው። በዕለቱ ብዙ መምህራን አሉ፣ ከውጭ የሚመጡ መምህራን ወንድሞቻችን አሉ። እግዚአብሔር ቢረዳንና ብንደርስ በዕለቱ የተለየ የምስጋና ቃል ይኖረናል። ለቀጣይ ደግሞ ምን ማድረግ አለብን የሚለው በዶክተር መደማችን ቢንያም ይገለጻል። ስለዚህ ሁላችሁም እንድትገኙ በእግዚአብሔር ስም ጠይቃለን። በመሬታችን ስም እንጠይቃለን። ይሄውን ያለን መልእክት ኅዳር ሃያ ስምንት ሁላችንም እንገናኝ፣ እግዚአብሔር ይፍቀድልን። በያጦ ያላችሁ ሰው የሰብከጥ ወጌ ላሾች እንድትናገሩልን በቀረችን ጊዜ አጭር ጊዜ ናት። ዝግጅቱ በጣም ረዥም ነው። እግዚአብሔር በሚያውቀው ከሁለት ወር በላይ ነው። የተለያየ ዝግጅት እየተዘጋጀ ያለ ነው፣ ግን ሚዲያ ላይ ለመውጣት ትንሽ ዘግይተናል። ግን ሁላችሁም ኦርቶዶክሳውያን ተባብራችሁ መልሰን ማሰመጣችሁ። በእለቱ ብፁዕ አንድ ቀና ጳጳሳት በተገኙበት ልዩ ዝማሬ የምስጋና ፕሮግራም አለ። እንድትገኙ በእግዚአብሔር ስም አሳስባለሁ። አመሰግናለሁ።